የአፍሪካ ህጻናት ቀን በ1976 እንደ አውሮፓውያን አቆጣጠር ማክበር የተጀመረ ሲሆን ምክንያቱ ደግሞ በወቅቱ የተቀረጸውን የትምህርት ስርዓት በመቃወም ጥራት ያለው ትምህርት ይገባናል በሚል ሰልፍ በወጡ ህጻናት ላይ በተፈጸመ ጥቃት ምክንያት ነው። ንጹሐን ህጻናት ላይ የተፈጸመውን ጥቃት በማሰብ በየአመቱ ጁን 16 ወይም ደግሞ ሰኔ 9 በታላቅ ሁኔታ እየተከበረ ቆይቷል። በዓሉን የምናከብረው በህፃናት መብትና ደህንነት ዙሪያ የግንዛቤና የንቅናቄ ስራዎችን በመስራት የህፃናት መብት ደህንነት ተጠቃሚነትና ተሳትፎን በማረጋገጥ የዛሬው ትውልድ የሀገር ባለቤት እንዲሆን ዝግጁ ለማድረግ ነው። የህፃናትን መብትና ደህንነት አስጠብቀን ተሳታፊነታቸውን አረጋግጠን ለነገ ሀገር ተረካቢነት ዝግጁ እናደርጋለን የሚለውን የስራ በማሰብና በማቀድ ጭምር ነው። ክልላችንም ከግንቦት አንድ ጀምሮ የተለያዩ የግንዛቤና ንቅናቄ ስራዎችን በመስራት የተለያዩ አይነት የገንዘብና የአይነት ድጋፎችን በማድረግ ህጻናትን ለጉድፍቻና የተጋላጭ ህጻናትን ለጉድ ፍቻ በመስጠት ሀገራዊና አካባቢዊ ሁኔታዎችን እንዲያውቁ እርስ በእርስ እንዲግባቡ በማድረግ የፈጠራ ስራዎችን በማበረታታት እየተከበረ ቆይቶ ዛሬ ክልላዊ የማጠቃለያ ፕሮግራም ላይ ደርሰናል። የዘንድሮ የአፍሪካ ህፃናት ቀን ሲከበር በዓለም በዓሉን ስናከብር የህፃናት አካባቢያቸውን የሚያውቁበት፣ የእርስ በርስ ግንኙነት የሚጠናከርበት፣ የፈጠራ ክህሎቶቻቸውን የሚያዳብሩበት፣ የተለያዩ ድጋፎች የሚደረጉበት፣ ወላጆቻቸውን ያጡና በአስቸጋሪ ሁኔታ ላይ ያሉ ህፃናትን የምንንከባከብበት፣ የተለያዩ ጥቃት የተለያዩ የንቅናቄና ግንዛቤ ስራዎችን የምንሰራበትና ሌሎች ተዛማጅ ከህጻናት መብትና ደህንነት ጋር የሚገናኙ ስራዎችን እየሰራን ቆይተን በዛሬ በማጠቃለያው ስራችንም ይህ አካል ሆኖ ቀጥሏል። ህጻናት ሁለንተናዊ የተሳታፊነትና ጠቃሚነታቸው ተረጋግጦ የወደፊት ሀገር ተረካቢነታቸውን ለማጽናት መንግስት የህጻናት መብትና ደህንነትን የማስጠበቅና ተሳትፏቸውን የሚያረጋግጡ ሊያረጋግጡ የሚችሉ በርካታ ስራዎችን እየሰራ ቆይተዋል። ስራዎችን ለመስራት የሚያስችሉ ዓለም አቀፍም አህጉራዊም ስምምነቶችን ፈርሟል። ከዚህም በተጨማሪ ሀገራዊ ህጎች፣ ደንቦች እና መመሪያዎችንም አስቀምጧል። እንግዲህ ይህንን ተከትሎ ክልላችን ሴቶች ህጻናት ጉዳይ ቢሮም እኚህን መንግስት ሀገራዊና አህጉራዊ ስምምነቶችን እንዲሁም የሀገሪቷ ደንብ መመሪያና ህግ አድርጎ ያወጣቸውን ደንቦች ተግባራዊ በማድረግ በርካታ ስራዎችን እያከናወንን ቆይተናል። በዚህም አጠቃላይ የህፃናት ፓርላማዎችን ከክልል እስከ ታችኛው ቀበሌ ድረስ የማቋቋም፣ የሲአርሲ ኮሚቴ የማጠናከር፣ የህፃናት መብትና ደህንነት ጉዳይ ላይ ግንዛቤ የመፍጠር፣ ተሳታፊነታቸውን የማረጋገጥ እንዲሁም የትምህርት ቁሳቁስና ሌሎች አስቸጋሪ ሁኔታዎች ላይ ያሉ ልጆችን ህጻናትን ድጋፍ የማድረግ፣ የትምህርት፣ የጤናና ሌሎች ማህበራዊ አገልግሎቶችን በአግባቡ እያገኙ ስለመሆናቸው በተለያየ ሁኔታ የማረጋገጥና ተጠቃሚነታቸውን የማስፋት ስራዎችን እየሰራ ክበባችንን ጭምር በትምህርት ቤቶች በቀበሌዎች ህጻናት በተለያየ ሁኔታ ተሳትፏቸውን የሚያረጋግጡበትን መንገድ እያጠናከርን መተናል። ህጻናት ከጥቃት የመከላከልና ተፈጽሞም ሲገኝ አስፈላጊውን ፍትህ እንዲያገኙ የማድረግ ስራ በየእርከኑ እየተሰራ ቆይቷል። ስለዚህ ቀጣይም እነዚህ ስራዎች ተጠናክረው የሚቀጥሉ መሆኑን አጽንኦት ሰጥተን የምንወስድ ይሆናል። በመጨረሻ እነዚህ ተግባራት ስኬታማ እና ብሎም ለነገ ሀገር ተረካቢ ህፃናት ሁለንተና የተሳታፊነት እና ተጠቃሚነት የመብት መከበር እና የተሻለ ተሳትፎ እንዲረጋገጥ ሁሉም የድርሻውን እንዲወጣ ጥሬን አቀርባለሁ።